ሃፒ በርስ ዴይ ቱ ዩ፣ ሀፒ በርስ ዴይ ቱ ዩ፣ በባዶ ሀፒ በርስ ዴይ አለ፣ ሀፒ በርስ ዴይ ቱ ዩ። እንኳን ተወለድሽ ፊሌ ቆንጆ፣ እንኳን ለዚህ ቀን አደረሰሽ። በእርግዝና ወቅት ከአጠገቦቿ ከማይለዩ ማቴሪያሎች መካከል ዋነኛውና አንደኛው ምንድን ነው? ይሄ ይላሉ ይላል ልጃችን የሆነ ነገር አድርጎለት የሆነ ነገር ይሳካለት ምን ይላል ይሄ። እና ፍቅሬ ዛሬ ስንተኛ ዓመትሽ ነው? ነገር ያለሽ አሮጌት 27 ያገባት? ምንድን ወይ ወይ ነው እንደ ቀድሞ የሚሄደው ማለት እንደ

እስከ ልደቴማ አልቆይም ማለት ነው። እሺ ተመልካቾች ወዳጆቻችን፣ አፍቃሮቻችን፣ አክባሪዎቻችን ሁላችሁም እና ውድ ተመልካቾቻችን ዛሬ እንግዲህ በቃልዬ ልደት መጥናል። ያው እስከ ዛሬ ድረስ ስንት ዓመት ነው ነኝ? ሰባት ዓመት ሰባት ዓመት ሙሉ የተለያየ ሰርፕራይዝ እያዘጋጀሁ ሰርፕራይዝ ሰርፕራይዝ ስላት ነበረ። ዛሬ ግን ሰልችቶኛ፣ ለክሞኛ ምን እንደማሰብ ምን እንደማረግላት ራሱ አላውቅም። ፍላጎቷን ብቻ ለማሳካት ወደ እናንተ መጥቻለሁ። ልቃልኝ ሰማሽ አልፈልግም። ድካም ድካም እያላት ነው። አልቻለችም። እ አይ ስለ እውነት ግን በጣም በጣም በጣም ምርጥ ጊዜያት እናሳልፈናል። ከን ከሁሉም የማትረሹ ልደትሽ የትኛው ነው? ዝግልኛ አዲስ ከሁሉም ልደትሽ ማትረሹ የትኛው ልደትሽ ነው? ያከበርኩልሽ በይበልጥ በይበልጥ የምትወጂው ቢደገም ብለሽ የምታስቢው ሁሉም ደስ ይላሉ ለመናገር የዛሬ አመቱ ባይደገም፣ ምክንያቱም በጣም አድካሚ ነበር። ስትወረውርጠኝ ነበረ ዛሬ አመቱ ቤተክርስቲያን ልክ ምግብ ስታሰጠኝ፣ እዚህ ጌም ስታስጫውተኝ፣ ስታሯሩጠኝ እሱን አልችልም። አሁን ላይ ብታ ሻሁ ምድ ምትፈልጊ ምን ይደረግ? ምግብ ምግብ ነው የምትፈልጊው አንቺ? ምርቦሻል? ልጁ ምርቦታል? ሁለታችሁም ተርባችኋል? ምድ የምትፈልጊው ምግብ ከምግብ አይነት ምረጭ። አሁን ዛሬ ያማረኝ ኖድል ኖድል የቻይና እባብ በጣም ብዙ ሰው ነው። መልኩን መጀመሪያ ጊዜ ነው ድረስ በላ በጣም ነበር የደነገጥኩት። የሆነ ከለሩ ትንሽ ያስተነግጣል እና ቅርጹም ያው ለኛ ለኛ ለኛ እንግዲህ ላላመድ ነው ማለት ነው። ስለዚህ ወደዛ እንሂድ ማለት ነው። ትካስያለ ድልስና ምንድነው? አትክልት ፈልጋለሁ ልካበስ ነው። ከዛ ኬክ፣ ጣፋጭ ነገር የማይጣፍጥት ነገር ጣፋጭ ነገር ግድ ነው። ምንድነው? ዲዘርት ማለት ነው። ከዚ እንግዲህ ከዚህ ቤት የበላሽበት ቆንጆ ብለሽ የምታስቢው ታስድሻለሁ ዛሬ ቃል ልደት ነው። ማንም ሰው ይህን ዩቲዩብ ቻናል እያየ የተመለከተ ያለ ሰው ሃፒ በርዝዴ ብሎ ሳይለፍ እንዳይወጣ ይሄ ትዕዛዝ ነው። ትዕዛዝ ነው። እንደው ሃፒ በርዝዴ ብሎ ለመጻፍ ከረዘመበት ኤች ቢ ዲ ማለት ይችላል። ምን ማለት ይችላል? ኤች ቢ ዲ ይደጋ። ኤች ቢ ዲ እና የቃለ የቪዲዮ በላይክ እንዲጀመር እንፈልጋለን። ላይክ ለማድረግ አንድ ሁለት ሦስት የ በጣም ነው የምንወዳቸው የምናከብራቸው እናትዬ እስቲ ስለልጅነትሽ ስላስተዳደግሽ

ኢህአዲግ ከገባ ነው? ኢህአዲግ ሳይገባ ነው? አረገ፣ እኔ እንጃ። ፈኒ ያውቃለሁ ብለህ ነው? ይግባ ይግባ ምንም፣ እሺ። እና በነገራችን ላይ ስንተኛ ነው? አንደኛ ክፍል እያለሁ ነው መሰለኝ፣ ኃይለኛ ብጥብጥ ነበረ። ምኑ ጋር የነበረው ብጥብጥ? አንደኛ ክፍል፣ ሁለተኛ ክፍል ድንጋይ አሎ አሎ ነው ወርሽ አሎ ነው ወርኩም። እናቴ እንዴት እየሮጠች እንደመጣች እዛ ግቢ ማለት ነው። መድሽ ነበር የምንማረው መድኃኔዓለም ትምህርት ቤት። እሺ ሃይሚ ምንድነው ሰው ይዛለው ብላ ከፎቅ ላይ ማለት በጣም ብጥብጥ ነበርና ህጻኑ ምኑ ምኑ በቃ እየተተረማመስም ነው አንዳንድ ፎቅ ነው አንዳንድ ፎቅ ነው የምንማርበትና ልጅ ራሱ ከላይ ራሱ ሲወድቅ ነበርና አንዷን ይዛለው ብላ ስትቀልባት እሷ በጉልበቷ ወድቃ ጉልበቷ ራሱ ተጋግጦ ምናምን ነው ማዘር መታ በሩ ገንጥለው ቤተሰብ ልጆቹን በሙሉ ይዞ ነው ሄዱት። በሩ ተዘግቶ አይከፈትም ተብሎ ማለት ነው። እና ያኔን አስታውሳለሁ። ከዛ ውጭ ግን ግማሹን እድሜን አላስታውሰውም፣ ለምን እንደሆነ አላውቅም። እንዲሁ ማታስታውሻ ምን ሳደርግ እንደነበረ ስ የልጅነት ጭራሽ ኦልሞስቱ እረስችዋለሁ። ትምህርት ቤት ግን በጣም ቀጭን፣ በጣም ነጫጭባ በቃ ና በነገራችን ላይ መልክ ማለት ነው ኦልሞስት በየአመቱ ይለያየ። ስምንተኛ ክፍል የነበረኝ መልክ ሚኒስትሪ ያስጨንቆች ነው። ማነው የሚጨነቀው? ብዙ ያስጨንቀኝም ግን በቃ ፀሐይ፣ ፀሐይ ላይ ነው የምሄደው፣ ፀሐይ ላይ ነው የምውለው በዛ እና ብቻ ግን መልኬ በየአመቱ ይቀያየር ነበረ። አንድ አይነት መልኬ ኖረኝ ከአስራ አንደኛ ክፍል ጀምሮ ግን ተመልካቾቹ፣ አሁን እርግዝና ፊቷን አልቀየረውም። የተወሰነ እኮ አብጣለች። እስቲ ያሳያቸው። በነገራችን ላይ ካሜራዊ የባስ ያሳበጠኛል። በአካል ሰው ከሚያየኝና በካሜራ ከሚያየኝ ብዙ ጊዜ ሰው በአካል ትሻያለሽ ይለኛል። በጣም የሚገርመው ነገር በአካል በጣም ቆንጆ ነሽ፣ በጣም ነው የምታምሪው ከካሜራ በላይ ይሏታል እና ካሜራ ላይ የሆነች ይችላል ሪኪት የሆነች የመሰለች እኔ ራሱ በቃ ካሜራ ላይ ሳያት እኔ ምን አይሱ ነው ያገቦት አ አ ወጥ ወጥ መልሶ ስልክ ሳላስ ፍጥ እላለሁ። ዛሬ ግን ሀያ ሰባት አመት ሞልቷታል። በጣም እንግዲህ ቀጣይ የህይወት ጉዞሽ የሰማሪት የተሳካ እንዲሆን እንለምናለን እንማጸናለን። አጋጣሚ ሆኖ ማንም የለም። አቤልም የለም እዮብም የለም እነቴቴም የሉም ማንም የለም። ሁሉም ተጠቅልለው ገዳም ሄደዋል። እኔም እንዳልሄድ ዲያወርግ ስለሆነች ያ ነገር እየዞ ይሄ ነው፣ ይሄ ፈርቼ ነው እንጂ እኔ እራሱ ብሄድ ነበር፣ እሷም ትሄድ ነበር። ስለዚህ የምናከብረው ማንና ማንም? እኔና ባሌ፣ እኔና ባሌ ነው። ምን አለ ባሌ ተልደገው። እኔና ባሌ ስለ ካንተ ምን እና ባሌ ብለህ ደግሞ አልኩ እንዴ። ተመልካቾች ይሄንን ቁረጡት። እኔና ሚስቴ እናከብረዋለን። ደስ የሚል ጊዜ እንደሚኖረን እርግጠኛ ነኝ። አይ ሆፕ ሶ ተስፋ አደረጋለሁ። እስቲ አሁን ለሚመጣው ልጅ ምናልባት ሲያደገ ከሆድም ቢያየዋል ሆድ ውስጥ ነው ያለው። አህ ዛሬ ብትወለድ ደስ ይለኝ ነበር፣ ደስ ይለኝ ነበር። ቶሎ ምጥ የሚያመጣው ቶሎ

በጣም በጣም በጣም ደስ የሚለው ነገር እግዚአብሔር ይመስገን፣ በጣም ደህና ነው ሁሉ ነገር ሰላም ነው። ከዚህ በኋላም ሰላም እንድትወልድ ሰላም እንድትገላገል ቤቢም ሰላም እንዲመጣ ጸልዩ። ለእናንተም ደግሞ ላልወለዳችሁ ውለዱ፣ እግዚአብሔር ይርዳችሁ። ያላገባችሁ አግቡ፣ ጣፋጭ የሆነ ፍቅር ለእናንተ የሚሰጣችሁ አሜን በሉ። ስለዚህ መንገድ ላይ ደግሞ ሌላ ቦታ እናገኛችኋለን። ትንሽ ደግሞ ደግሞ እንገናኛለን ደርሰናል። ያው እንግዲህ በጣም ባለቤቴ እስከ ዛሬ ያልነገርኳቸው አንድ ሚስጥር አለ። ምግብ ትወዳለች፣ በጣም ነው የምትወደው። ግን ተመርጣለች። ችግሩ እሱን በቃ ተመርጣለች። ኧረ እርግዝና ነው አብሶታል። አሁን እንግዲህ የምትወደው ምግብ ልጋብዛት። ከሁሉ ምግብ የምትወደው ምንድን ነው? ድሮ እንትን ነበረ

የተወሰነ ቦታ የምትተባበሩኝ ካላችሁ በቃ እኔ ለፍቅር ስድር ከዶሮ ምኑ ነው? እግር ነው የምትወደው። መላላጫ ጣም የለውም እና እግር በጣም ትወዳለች። አሁን እንግዲህ ልትበላ ነው። ዛሬ እንደ ከዚህ በፊቱ በተለየ ይሄ ፕሮግራም ተደርጎ ምናምን ነገር ያው በጣም ስለሚደብሬ ነው እንደዚህ ሰው ያለበት ቦታ ላይ ምናምን ሄደው፣ እንግዲህ ሲመጣ ነው እንገናኛለን። ጉድ እያስራበኝ ነው በልደቴ ቀን ደህና መጣህ ድምፅ አይሰማል ከምግቡ ጋር ትንሽ ትመሳሰላላችሁ ቀላት እላለህ አንተ ከምግቡ እሺ ተመልካቾች እንግዲህ እኛ እንዳሰብነው ሲሆን እሱ እንዳሰበልን ውለናል ድምፅ ምን ሆኖ ነው ቀዝቃዛ ነገር ጠጠው እና ደግሞ መዝሙር በጣም እየዘመርን ነበረ። ደስ የሚል ጊዜ ነበር ስናሳለፍ የነበረው መኪና ውስጥ ሆነን አብረን እየዘመርን ነበር ስንመጣ የነበረው። ለዛም ነው ድምጽ የተዘጋው። ብቻ ግን ደስ ብሎሻል እንዴት ነበረ? በጣም በጣም ነው ደስ ያለኝ የበላሹ ውስጥ የበላሹ ምግብ ኦ፣ የበላሽው ምግብ ነው በጣም አምሯት ስለነበረ በጣም ነው የበላችሁና ወዷ ቁዝር እርግዝና ነው አለ። ድጋሚ ደግሞ በልታበት ከአቅሟ በላይ ነበር የበላችው። ግን አምሮታን የፈለገችው ነገር ስላገኘሽ ደስ ያለሽ መስለኛል። በጣም በጣም ነው ደስ ያለኝ። አባቴ ቴንኪው በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ በጣም ነው የማከብርህ፣ በጣም ነው የማመሰግናለሁ። ቢኒ ማሪፍ ጊዜ ያሳለፈን በጣም ቴንኪው። እንግዲያው ግን ቦታው ያው ካፌ ውስጥ ማም ስለሆነ ከሰው ስላለ ነጻነቱን መንፈቅ ስላልፈለግን ነው እንጂ በጣም ደስ የሚል ጊዜ እየሳቅን እየተጫወት ማለፍ ጊዜ ነበር ያሳለፍ ነው። ያው ግን ካሜራ አስታውጡ ምናምን ይደብራል። እኔ ይደብረኛል። አንዳንድ ሰዎች የማይደብራቸው እኔ ግን በጣም ነው ይደብረኝ። በጣም ደስ ብሎኛል። የምፈልገውም ደስ የሚል ቀን ማሳለፍ ነበረ። አሁን ወደ ቤት እንግባ። አጋጣሚ አቤል ጋር ነው የምንገባው ማለት ነው።

ለምልሚ ነው በቃ ልምልም በይ ምን ነው ለምልሚ ነው በቃ ትዳራችሁ ይለምልም አሜን ልጆቻችሁ ይለምልም ሰላም

መጀመሪያ ባለሽበት ያው መጀመሪያ እድሜ ይሄ ደስ ሁሌ ልደት አይከበርም። ከዚህ በኋላ ነው ነው መታሳልሽ እ መጨረሻሽ ነው። ከዚህ በኋላ ልጆችሽ ነው የልጆቼ እናት እንኳን ተወለድሽልኝ

ለመጫወቻ የምታደርገው ያው መቼም እየታደገ ሲመጣ ሁሌ ሰፕራይዝ አይኖርም፣ ግን በጣም ከሰፕራይዙም በላይ አብሮ የፍቅር ጊዜ ማሳለፍ አብሮ ቁም ነገሮችን እያወሩ እየሳቁ እየተጫወቱ ፍላጎትሽን ማሟላት ትልቅ ነገር ነው ብዬሽ አስባለሁ። በጣም ደስ እንደተሰኘሽ እርግጠኛ ነኝ። በጣም ነው የማፈቅርሽ። ኑሪልኝ፣ ከዚህ በላይ አብቢልኝ የልጆቼ የመብርሃን እናቴ ከፊት ከኋላ ነው፣ አቀፍ ድግፍ አርጋ ሰላም ተገላገለሽ። የወድሽን በጀርባሽ አርጋ መብርሃን እልል ብለን መብርሃን እንድናመሰግን እግዚአብሔር ይርዳል። በጣም ነው የምንወድሽ እህታችን። ስለትወደሽ ደስ ብሎናል፣ አንቺ በመወለደሽ ያው ሁለተኛ ፍሬ ልናገኝ ነው፣ ሁለተኛ ክርስቲያን ልናገኝ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁሉ አደረገልን። አዲስዬ በጣም የምወደው በጣም ማከብርህ፣ እንኳን ደስ ያለህ። መብራን ደግሞ ሁለተኛ ልጅን ደግሞ ገላግላለህ፣ በእጅ ይዘህ ለመሳም ያብቃክ። አሜን። አባት ክርስትና እኔ የክርስትና ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። እንግዲህ ከመንገድ መታችሁ ደግሞ እንደ ስላደርጋችሁልኝ አመሰግናለሁ። ውዱ ባሌም በጣም በጣም ነው የማመሰግነው። ማከብርህ አብራችሁ ስለነበራችሁ አመሰግናለሁ።